አላቅም። ብቻ ግን ድጋሚ ድጋሜ እንዲያምን እፈልጋለሁ። ጋባ ጨነቂ ለምን አልጨነቅም? የኔ ልጅ የአባቴ ዕዳ የአንቺም ሸክም በቅርብ ጊዜ ውስጥ ታሪክ ይሆናል። አምናለሁ፣ አምናለሁ ሎሊትዬ ስትጨነቂ ስትወድ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሮዚ እንግዲህ ሎሊትን ወደ ስደት ለመላክ ብዙ ነገር አድርጋለች፣ ብዙ ለፍታለች። ባሏ እንዳይሰማ በጥንቃቄ እያደረገች ነው። ከውሽም ወጋ ዘመዴ ነው ብላ ቤት አስገብታ በጣም የሚገርም ነው የምትሰራቸው ነገሮች በጣም ያሳዝናሉ። እንግዲህ ልጅቷን ባሌን ትነጥቀኛለች ብላ ተሷ የተሻለች እና ቆንጆ ስለሆነች ትንሿ ሙሽራ ከሙሽርነቷ አስጥሎ ዴቭ እንግዲህ የቤቱ አንጥቶ ከሚስቱ ጋር አብራ እንድትኖር እንደ ሰራተኛ አርጎ ቤት ውስጥ አስቀምጧት ነበረ። ነገር ግን አሁን እሷ ሮዚ ምንም ስለማታምናት ባሌን ትወስድብኛለች፣ ቤቴን ትነጥቀኛለች በማለት እንግዲህ ጥሩ ሆና ቀርባት ነበረ እና አንቺ ቤተሰቦች በችጋር እርቧቸው እንዲሞቱ ቸግሯቸው እንዲሞቱ ትፈልጊያለሽ ወይ? ለምን በሰው ሀገር ሄደሽ አረብ ሀገር ሄደሽ አሰሪም እዛ ሰርተሽ ለምን አታሳልፊላቸውም? አንቺስ ለምን አያልፍልሽም? በማለት ትመክራታለች። በእርግጥ ሮዚ አለች፣ እሷ ማለት ነው ሎሊት። በእርግጥ ሮዚ ለእኔ ደግ ሴት አደለች፣ መጥፎ ሴት ናት፣ አትወደኝም። ግን ደግሞ ያለች ሁሉ ደግሞ እውነት ነው በማለት አስባ ማለት ነው። ዴቭ እንዳይሰማ ብላት ስለነበረ እንዳይሰማ አደርጋ እንግዲህ ልትሄድ ወስናለች ማለት ነው። ያሳዝናል። በነገራችን ነቅቶባቸዋል፣ ዴቭ። እርግጠኛ ነች ከሄደችበት ይመልሳታል ማለት ከደላላው ጋር ተደራድሮ ደላላው አንድ ነገር ብሎታል ለዚህ ለሮዚ ውሽማ አንድ ነገር ብታመጣቢ ልጅቷ የሆነ ችግር ብትፈጥርቢ ልጅቷ አንተን ግንባር ክን ነው ምበሳልህ በሽጉጥ ብሎታል። እንግዲህ በጣም ፈርቷል፣ እና ደግሞ እሱ የሚሰጠው ብር በጣም ብዙ ነው፣ ሮዝ የሚሰጠው ብር እና ምንድን ነው ያለው፣ ንብረቱን እና አንቺን የግሊ ማድረግ ነው የሚለው ያለው እንግዲህ ይህን የነገረውን ታሪክ ለዴቭ የራሱ ታሪክ ነው። ሮዚን እኔ እልክልሻለሁ ብሎ እንደ ሚስትነታ ግብቶ እዚህ ኢትዮጵያ ውስጥ አስቀምጦ እሱ ስደት ሄዶ ስተ ስደት የሚልክላትን ብር እሷ ሌላ አባላ ግብታ ምን ብላ ነው የጠበቀችው፣ እንግዲህ እርግጠኛ ነኝ ሮዚ ናት። ያሁኑ ታሪክ የራሱ ታሪክ ነው። ታሪኩም ደግሞ የሮዚና የሱ ነው ማለት ነው። እሷ እንግዲህ ምንድነው አጎቴ ነው የአጎቴ ልጅ ነው የአክስቴ ልጅ ነው ብላ ነው ቤት ውስጥ ያመጣችው፣ ግን ውሽማዋ ነው ማለት ነው። ልብስ በወጣ ቁጥር አብረው አልጋ ላይ አንድ አልጋ ይጋራሉ እሷና እሱ። ስለዚህ አሁንም ልክ ትዳሬን አድናለሁ እያለች ከአንድ ወገን እሷ ሌላ ነገር እየሰራች ደግሞ ልጅቷን ለማባረር እና ሆነ ውስጥ ለማስገባት ዲብ ሰምቶታል ቶታል ስልክ ሲያወራ ተፈለገ ለአረብ ሽጣት አልፈለገ ደግሞ ወደ አሸዋ ውስጥ ወርውራት ያለው ደድ ምንም ዳርጋት ብቻ አንተ ይዘሃና ችግር የለም እኔ እንደማድረግ አለው። ግን የሆነ መዘዝ ብታመጣ የሆነ ያለ ፈቃዷ እና ደግሞ ቤተሰብ ያለ ፈቃዱ ብታመጣት እኔ ግንባር ክን ነው እምበሳለህ ያለው እንግዲህ እሱም አጅ ሰምተሽዋል፣ እንዴት ምን እንዳለ እንደዚህ ብሎኛል። ስለዚህ እሳቱ ዛሬ በጣም ተናዶብኛል እና ግንባሬን ሳይበሳኝ መቶሎ መውሰድ አለብን። እሷንም ልጅቷን ማሳመን አለብሽ ብሏት ስለነበረ ሮዜ ሮዚ እንግዲህ በደንብ ባሳምናታለች። እናቷ አባቷ እናቷ ደውለው የሉሊት እንዴት ነው? ተመዘገብሽ ወይ እየተማርሽ ነው ወይ ልትማሪ ነው ወይ የኔ ልጅ? አንቺ ነሽ ያለሽን ተምረሽ ከዚህ ችግር የምታወጪን አንቺ ነሽ። የጎረቤትም አፈም የምታዘግልን አንቺ ነሽ። ከዚህ ልንድርሽ የነበረውን እንደገና ከዚህ ከተማም እቱ ወስዶሽ አንቺ ትምህርትሽን ጨርሰሽ ስራ ግኝተሽ እኛ ተስፋችን አንቺ ነሽ። እያሉ እያለቻት ነበር እናቷ። እሺ አዎ ትክክል ነሽ፣ እኔን ተስፋቸው፣ ስለዚህ አይዞሽ ያንቺ ምድ ሆነ እያባት ዳ በቅርብ ቀን ይላቀቃል፣ ትላቀቃላችሁ። በፍጹም ምንም አትሆኑም። እኔ እያለሁላችሁ ነው ያለችው። እንግዲህ እሺ የኔ ልጅ አምናለሁ እንደምትማሪ ና ጨርሰ፣ ስራ እንደምትይዢ እኛንም እንደምትረጅን ምንም ጥርጥር የለኝም። አንቺ ሆነሽ ተስፋችን፣ በማለት እናትየዋ ትመልስላታለች። እሷም እንግዲህ አሁን ገና ተምሬ ለሚቀጥለው አመት፣ ለወዳኛው አመት ገና ተምሬ ስራ ይዤ ቤተሰቦቼ ምን ይሆናሉ? እስከዛ ድረስ ማን ያግዛቸዋል? ምንስ ይሆናሉ? ስለዚህ እኔ በአቋራጭ መንገድ እኔ እያለሁላቸው በአቋራጭ መንገድ ሄጄ ቤተሰቦችን ማኖር እና መጦር ፈልጋለሁ በማለት ነው። እንግዲህ ይሄ የስደቱ ያነሳሳት ማለት ነው። እንግዲህ ሮዚም እንደ ሰው አበከቻት። ያው አንቺ ሄደሽ አሁን ገና ተምረሽ ምን ብለሽ ምንም የምታመጭው ነገር የለም ገና ስራም ላታገኝ ትች ያለች። ስለዚህ አሁን አንቺ በቋራጭ መንገድ በደላላ ሄደሽ አረብ ሀገር እየሰራሽ ብሩን እየላክሽላቸው እነሱም ይኖራሉ በደስታ። ስለዚህ ቤተሰቦችሽ ይሄኔ ምን ሆነው ይሆን፣ እንዴትስ ሆነው ይሆን? ስለዚህ አሁን አንቺ እርቧቸው የሆነው የጠምቷቸው የሆነው ይኖሩ የሆነው ምንም የምታውቂው ነገር የለም። አንቺ ሄደሽ ሰርተሽ ካላበላሻቸው ካላክሽላቸው ቤተሰቦችሽ ሊኖር ነገ ሆነ ተነገወዲያ ልታጫቸው ትችያለሽ ብላ በመስበክ አሳመነቻት ማለት ነው። እንግዲህ እሷ አምናለች። በጣም የሚገርመው ነገር እኒህን ሁሉ አደርጋት ማመኗ ያን ሁሉ ስቃይ አብዝቷት አባቷ አሁን ደግሞ ነሂጂ ወደ ሰው ሀገር ስትላት አምናት ተነስታ መሄዱ በጣም ያሳዝናል ማለት ነው። ልጅቷ የዋህነቷን ያሳያል። ግን አሁን የዋህነቷ ያወጣት እርግጠኛ ነኝ ዴቭ ተከታትሎ ይመልሳታል። እነሱም ሁለቱም ስደንግ ደንግጠዋል።